በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከምን ስንክሳር ዘወርኀ ኅዳር 12 አንድ አምላክ በመሆን በአብ በወልድ ወመንፈስ ቅዱስ ኅዳር 12 በዚች ቀን ለሰው ወገን ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም ለፍጥረቱ ሁሉ የሚማልድ የመላእክት አለቃ በሰማያትም ለምኖሩ ኃይሎች ሁሉ አለቃቸው ለሆነ ለቅዱስ ሚካኤል የበዓሉ መታሰቢያ ነው። ይህ በንጉሥ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየው ነው። ከእኛ ሰዎች ወገን ነህን ወይስ ከጠላቶቻችን ወገን ነህ አለው። እኔስ የእግዚአብሔር ሠራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍተው ሰገደለትና፣ በእኔ በባሪያ ዘንድ ምን አቁመዋል አለው። የእግዚአብሔር የሰራዊቱ አለቃ ሚካኤል ኢያሱን የቆምክባት ምድር የከበረች ቦታ ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዲህ አለው፣ በውስጧ ያለው ንጉሷን ከኃያላኑና ከአርበኞቹ ጋር በእጃችሁ እያረኮን እንሆ አስገባት አስገባታለው። ይህም የከበረ መልአክ ከቅዱሳን ሰማይታት ጋር በመሆን ገላቸውን እስከሚፈጽመው የሚያጸናቸውና የሚያስታግሳቸው ነው። ስለዚህ ስለ ልዕልናውና ስለ አማላጅነቱ በየወሩ በዐሥራ ሁለት ቀን ለመታሰቢያ በዓል ተሰራለት እርሱ ስለ እኛ የምድርን ፍሬ ይባረክልን ዘንድ ዝናሙንም በየጊዜው እንዲያወርድልን የወንዙንም ውሃ እንዲምላልን ነፋሱንም የምህረት ነፋስ እንዲያደርግልን ሁሉንም የተስተካከለ እንዲያደርግልን ወደ እግዚአብሔር በጸሎት ይማልድልናልና። እንዲህም ሆነ የእግዚአብሔር ወዳጅ የሆነ ስሙ ዱራታኦስ የሚባል አንድ ሰው ነበረ። የሚስቱ ስም ቴዎብስታ ነው። እነርሱ ሁልጊዜ ያለማቋረጥ የዚህን የከበረ መልአክ የሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በሀገር ውስጥ እጅግ ችግር በሆነ ጊዜ ገንዘባቸው አለቀ። ለዚህም የመላእክት አለቃ ሚካኤል ቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉት አጡ። ዱራታውስም ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታውስ ተገለጠለት ወደ ባለ በጎች ሄዶ በእርሱ ዋስትና በአንድ ዲናር አንድ በግ እንዲወስድ፣ ሁለተኛም ወደ አሳ አጥማጆች ሄዶ አንድ አሳ እንዲወስድ፣ ግን መልአኩ ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ ወደ ባለ ስንደም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታኦስም ቅዱስ ሚካኤልን እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከትን ሁሉ ቤቱ ተመልቶ አገኘው እጅግም አደነቀው የዚህንም የከበረ መልአክ የበዓሉን መታሰቢያ እንዳስለመደው አደረገ የተራቡ የተራቡ ድዎችን ሁሉንም ጠርቶ መገባቸውና ወደ የቤታቸው አሰናበታቸው ከዚህ በኋላ ለዱራታኦስ እና ለሚስቱ ቅዱስ ሚካኤል ሁለተኛ ተገለጠላቸው ዱራታኦስንም የአሳውንም ሆድ እንዲሰነጥቅ አዘዘው። በሰነጠቀም ጊዜ ሶስት መቶ የወርቅ ዲናር በአሳ ሆድ ተገኘ። ቅዱስ ሚካኤልም ዱራታኦስንና ቴዎብስታን እንዲህ አላቸው። ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳውና ለባለ ስንዴው ሂዳችሁን ክፈሎ የቀረውም ለፍላጎታችሁ ይሆናችሁ እግዚአብሔር አስቧችኋልና በጎ ስራችሁንም መሥዋዕታችሁንና መጽዋታችሁን አስበው የዚህ ዓለም አሳመረላችሁ፣ በኋላኛው መንግሥተ ሰማያትም አዘጋጅቶላችኋል። ነርሱም ሲሰሙ ስለዚህ ነገር ደነገጡ። እርሱም ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ሚካኤል ነኝ። መሳዊታችሁንና ምጽዋታችሁን ወደ እግዚአብሔር ፊት ያሳረጉ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንድታጡ አላደርጋችሁም አላቸው። ይህንንም ብሎ ወደ ሰማያት ወጣ፣ እነርሱም ሰገዱለት። ታምራቱ የማይቆጠር ብዙ ነው። ለእግዚአብሔርም ምስጋና ይሆን፣ እኛንም በዚህ በከበረ መልአክ ጸሎትና ማላጅነት ይማረን ለዘላለሙ አሜን። በዚችም ዕለት የመጥምቁ ዮሐንስ ራስ በደብረ ማህው የታየችበት ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የኢትዮጵያ ንጉሥ የጻድቁ በኢደ ማርያም የዕረፍቱ መታሰቢያ ነው። በዚች ቀን ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድሪያ ሀገር ሊቀ ጳጳሳት ቅዱስ አባት ተላታወስ አረፈ። በሹመቱ ወራትም የኢትዮጵያ ንጉሥ ወደ ኖባ ንጉሥ ወደ ጊዮርጊስ እንዲህ ብሎ የመልእክት ደብዳቤ ጻፈ። ወንድሜ ሆይ፣ ከሊቀ ጳጳሳት ቆዝሞስ ጊዜ ጀምሮ ለረጅም ጊዜ ጳጳስ ስለሌለን እኛ በታላቅ ችግር ውስጥ እንዳለን ይወቅ። ይህ የሆነው ተንኮለኛው ሚናስ በተንኮልና በሐሰት ነገር የከበረ ጳጳሳችንን ጴጥሮስን ከሹመቱ ወንበር እንዲሰደድ ስላደረገው ነው። ስለዚህ አምስት ሊቃነ ጳጳሳት እስኪያልፉ ለሀገራችን ጳጳስ አልተተካለንም። አሁንም ስለ እግዚአብሔር ብለህ ስለ ቀናች ሃይማኖትን በድካም ከእኛ ጋር አንድ በመሆን ስለ እኛ ወደ ግብፅ ሊቀ ጳጳሳት ወደ ቅዱስ ፊላታዎስ ጳጳስ ይልክልን ዘንድ ከራሴ ደብዳቤ እንድትጽፍለት እለምናለሁ። ምን ነበር፣ በዚያን ጊዜ የኖባ ንጉሥ ጊዮርጊስ ለኢትዮጵያ ሀገር ጳጳስን ይሾምላቸው ዘንድ የልመና ደብዳቤ ወደ አባ ፈላታውስ ሳፈ ጻፈ። ይህ ቅዱስ ፈላታውስም ልመናውን ተቀብሎ ከአስቀጢስ ገዳም ስሙ ዳንኤል የሚባል አንድ ጻድቅ መነኮስ አስመጣ። እርሱን ጵጵስና ሹሞ ወደ ኢትዮጵያ ሀገር ላከው። ወደ እነርሱ በደረሰ ጊዜ የኢትዮጵያ ሰዎች በታላቅ ደስታ ተቀበሉት። በዚህም አባት ፈላታውስ ዘመን ብዙ ታምራት ተገልጠዋል። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ፈላታዎስ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 12 ቀን የሚከበረው ዓመታዊ የቅዱሳን በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ኢያሱ ነቢይ፣ ቅዱሳን ዱራታኦስና ቴዎብስታ፣ ዓፄ በእደ ማርያም ጻድቅ፣ ቅዱስ ዮሐንስ መጥምቅ፣ ቅዱስ ባሕራን ቀሲስ፣ አባ ፈላታዎስ ሊቀ ጳጳሳት ወራይ በዓላት ቅዱስ ላልበላ ጻድቅ ንጉሥ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ አምራ፣ አቡነ ሳሙኤል ዘዋልድባ፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ደመጥሮስ ልቅ በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸው። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ወደ ምድር ተጣለ። ራእይ ዮሐንስ ምዕራፍ 12 ከቁጥር ሰባት ጌታ የሆነ ከብልጽግናቸው ብዛት የተነሳ ብዙ መባካ ገቡት ይልቅ ደሃይቱን አነስተኛ ብባ እንደተቀበለ ለሁል ጊዜ የሚያገለግሉህ አእላፋት መላእክትን እያሳሰቡ በችግረ ጊዜ ማቅርብልም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት እና ጻድቃን ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት፣ ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጦ የጻፈው ያጻፈው ከግእዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛ ሁሉን የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን አቡነ